ተመስገን ስለረዳህ፣ ተመስገን ልቤ ውስጥ በብርሃን እንዳለ ታላቅ ወንድም ግን ስለ ታናሽ ወንድም ሲያወራ እና ታናሽ ወንድሙን ከሱ ብዙ እንደተማረ ከሱ ብዙ ነገር እንደወሰደ እንዲሁም ደግሞ ከሃይሚዬ ብዙ ነገር እንደተረዳ ሲያወራ ስትሰሙ ምን ያክል ነው የሚያስደስተው? እግዚአብሔርና የሀብና የብሩኬ ወንድማማችነት ምን ያክል ያስቀናል። ብስማም እኔ ቃል የለኝም። እግዚአብሔርንም። ሰላም ሰላም የእኔ ውድ ቤተሰቦች እንዴት ናችሁልኝ? በያላችሁበት አለም ዳርቻ ሁሉ ሰላማችሁ ይብዛ። እንግዲህ በድጋሚ መጥቼላችኋለሁ በሌላ ቪዲዮ። ሀብ ቪዲዮ ለቋል እየገባችሁ በነገራችን ላይ ሀብ መቶ ሺህ ያስገቡት እናስገባው። የእውነት ሁላችንም መቶ ሺህ እናስገባው ሀብን በጣም ትንሽ ነው የቀረው እና ሁላችሁም ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉት። በጣም ምርጥ ልጅ ነው እ የቡራ መከታ ነው፣ የሀይሚዬ ታላቅ ወንድም ነው። የቡራ ብቻ አይደለም፣ እውነት ለመናገር ለሀይሚም ወንድሟ ነው። ሀብ ማለት ነው እጅግ በጣም ትልቅ ሰው፣ የተከበረ ሰው፣ የእውነት ካፉ የሚወጣው አንድ ቀን መጥፎ ቃል ካፉ የማይወጣው በጣም በጣም ሊበረታታ የሚገባው ልጅ ነው እና ሁላችሁም ሰብስክራይብ አድርጉት ያላረጋችሁት። ሀብ እንግዲህ ትላንትና ስለተለቀቀው ቪዲዮ ብዙ አስተያየቶችን ሰጥተዋል። ብዙ ነገሮችን ተናግሯል። እንግዲህ ስለ ብሩኬ ያው ብሩኬ የወሬ ሰው ሳይሆን የተግባር ሰው ነው። የሰው ልጅ ከማውራት በፊት ተግባር እንደሚቀድም እንደማስቀደም እንዳለበት በብሩኬ እንደተማረ እና፣ አንዳንድ ጊዜ እውነት ነው ወሬ መልካም አይደለም ቀድመን የምናወራቸው ነገሮች ምናልባት የሆነ ችግር ተፈጥሮ የሆነ ነገር ሀፕን ቢያደርግ ያወራነው ነገር ባይሳካ እንኳን በሰዎች ፊት ሊያሳፍረን እና ሊያሸማቀቀን ይችላል። ምክንያቱም የሰው ልጅ በህይወቱ ብዙ ነገር ያጋጥመዋል። የምናወራው ሁሉ ይሳካል ማለት አይደለም። በሁለት መንገዱ ያዙልኝ። የመጀመሪያው መንገድ እንግዲህ የሰው ልጅ ያወራውን የማይተገብርበት የተለያዩ አጋጣሚዎች ያጋጥሙታል። ለምሳሌ ያሰበውን ነገር ለማድረግ የሚያከሽፉበት ብዙ ምክንያቶች ይኖራሉ። ለምሳሌ መታመም፣ ገንዘብ ማጣት፣ ብዙ ብዙ ነገር። ሁለተኛው ደግሞ የሰው ልጅ በተፈጥሮ ወሬ ብቻ አለ፣ ምንም አይነት ተግባር የሌለው በቃ ያወራል፣ ግን ያንን አይተገብረውም፣ ወይም ደግሞ ለመተግበር አይጠርም። በቃ በአፉ የሆነ ጎራም የምንለው አባባላ የሰው ልጅ ለጉራ ብሎ ዝም ብሎ የሌለውን ጭራሽ የማያደርገውን ነገር አደርጋለሁ ብሎ ያወራል አንዳንድ ሰው። አንዳንድ ሰው ደግሞ እንዳልኳቸው በተለያዩ ምክንያቶች በማጣትም ሊሆን ይችላል፣ እንዲሁም ደግሞ የሆነ መስራት ባሰብነው ነገር ላይ የሆነ ችግር ተፈጥሮበት ሊሆን ይችላል። ሶ ያንን ነገር አደርጋለሁ ብሎ የማያደርግበት አጋጣሚ ሊፈጠር ይችላል። ሌላው ደግሞ ሁለተኛ ያልኳቸው ደግሞ እንዳልኳቸው ወሬ ብቻ የሆነ ሰው አለ፣ ጉራ ብቻ ቡሩኬ ግን የተግባር ሰው ነው። ቀድሞ ቤትም ሆነ ቤት ቀድሞ ከማውራት ይልቅ መተግበር ያስከብራል። ለራስም ጥሩ ነገር ነው። አንዳንዴ ያወራነው ነገር የሆነ ፍሬ የለውም። የእውነት የሆነ በቃ ቦሬ ብቻ ንፋ ሴጣን ይሰማል መሰለኝ ላይ እኮ ማለት ነው አባቶች ይናገራሉ ማድረግ የፈለጋችሁትን ነገር ቀድማቸው አታውሩ ይላሉ፣ ሴጣንም ይሰማል። የእውነት እቅዳችንንና ፕላናችንን ከማበላሸት ወደኋላ አይልም። እና ቀድማቸው አታውሩ ሴጣን ይሰማችኋል ይላሉ አባቶች። ራሱ መሬ ነው ምላቸው። ሀይሚዬን ደግሞ ሀብ እንዲህ ሲል ገልጿታል። ከአንድ ስኬታማ ወንድ ጀርባ አንድ ጠንካራ ሴት አለች ሲል ሀብ ሀይሚዬን ገልጿታል። እውነት ነው። ይሄ ትክክል ነው። ወንዶች ስኬታማ የሚሆኑት ጠንካራ ሴት ስትኖራቸው ነው። ካጠገባቸው አይዞህ የምትለው ፑሽ የምታደርገው ከፊት የምትቀድምለት ሴት ስትኖር ነው እና እውነት እውነት እንነጋገር ከተባለ እዚህ ነገር ላይ የሀይሜ እጅ ዘጠና ፐርሰንት የሀይሜ እጅ ነው ማለት እችላለሁ። ሀይሜ ብዙ ነገር አድርጋለች እውነት ለመናገር ማለት እኔ በፊት ጀምሬ እከታተላችኋለሁ። አንዳንዴ እኔ ግልጽ ነው የማወራው፣ ወደኋላ የምለው ነገር የለም፣ ለሰው ይሉንታ ብዬ ማለት ነው። እና ብሩኬ እንዲታወቅ ያደረገችው ሀይሚ ናት። ምናልባት ሊታወቅ ይችላል፣ ግን በዚህ ደረጃ ላይ ይሄድ ይችላል። ምክንያቱም ሀይሚዬ በጣም በአጭር ጊዜ ነው በሰዎች ዘንድ ተወዳጅነትን ያተረፈችው። በጣም ብዙ ነገር ማለት እችላለሁ፣ ግን ይበቃኛል እዚህ ጋር ውዶቼ ሀባችን፣ እናመሰግናለን። መቶ ሺህ እናስገባው፣ ሀብን ቤተሰብ ፕሊ ሰብስክራይብ አድርጉት። ሀይሚ ብሩክ እንግዲህ ከእኛም አልፈው ታላቅ ወንድም እህት እንግዲህ ከእነሱ ብዙ እንደተማሩ እየመሰከሩላቸው ነው። ሀብ ዛሬ ብዙ ነገር ተናግሯት ለሀይሚና ስለ ብሩኬ ወንድማችን፣ አንተን ምንወድሃለን፣ እናከብረሃለን የእውነት።